ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ሰዎች እንደምን አደራችሁ? እዚህ ሲሆን ቪዲዮ አተቀራጭ ምናምን ይላሉ አብዛኞቹ። ግን ደግሞም ለእኛ ተስፋ ነው ለእኛ እንድንመኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁን ውድ ያሉ የሌሉ እግዚአብሔር ልጆች ዛሬ እንደዚህ ነጭ በነጭ ብንናል ለተሰንበት ነው። ዛሬ እሱ ቤተ ክርስቲያን ነው። እኔ ስሮጥ ስሮጥ ቀድሜ መጥቼ የተወሰነ ነገር እያዘጋጀሁ ነው። ምክንያቱም ዛሬ ይቀበላል፣ እንዲያውም አክፍሎ ነው የሚቀበሉ ጀግና ባል ትናንት የቀሲስን ዝክር ሳይበላን የመጣው አርፍዶ ስለነበረ ዝክሩ ላይ የመጣው ትናንት ዓመታዊ ክብረ ባላቸው ነበረ አቡነ እስትንፋሰ ክርስቶስ። ይህ ኬክ ከአሁን ፊት ቪዲዮ ሰርችበታለሁ። ገና ቪዲዮ አልተለቀቀም ግን ይህን ከመጨረሻው ላይ ለቅላቸዋለሁኝ። ያለምንም የተሰራ ኬክ ነው። ባለፈው አሰራሩን እያንዳንዱን እንትን ብየው ነበረ። አሁን ወዶት ይኸው በማግስቱ ድጋሚ አሰራ ማለት ነው። ምንም ሳይኖረው ምንም ማለት ወተት፣ እንቁላል ምናምን ምንም ሳይኖረው እንዴት እንደተሰራ። በርገር ደግሞ በጣም ነው የሚወደው። እንግዲህ እርቦት ስለሚመጣ የተወሰነ ነገር ነው የሚበላው። ብዙ አብዝቶ አይበላም፣ ግን የሚወደው ላዘጋጅለትና ሴረቦ ይበለዋል ብዬ ነው። እስኪ ሲመጣ ምን እንደሚሰማው አልድም። ደግሞ እንትን ነው ፓስታ ነው። ብዙ ጊዜ በቀይ በስልስ ነው የሚወደው። በጣም ቀይ ሳይሆን እንደገናም በእርድም ሳይሆን እና እስኪ እናዘጋጅችለታለሁ። ለእናንተ እንደዚህ አንዳንድ ቪዲዮ በማቀርብበት ሰዓት ፈተናው ያው በጣም ይበዛል። ግልጽ ነው፣ ምንም ጥያቄ የለውም። ብዙዎቻችሁ እንዲያውም እንደዚህ ሆናችሁ አትቅርቡ፣ አትምጡ ትላላችሁ። እውነት ነው፣ ለእኛ በማሰብ እንደሆነ ይገባኛል። እንዲያውም ደወለ እየገባ ደወለ፣ በር ላይ ነው እና ምንድን ነው እኛ ደግሞ ከዚህ ልክፈትለትና እናወራለን። ትናንት ነበር ቅዳሴ። እንኳን ደህና መጡ

ኬኩን ስሪልኝ ጥሞኛል ስሪልኝ ስትላል ነበር። ለእኔ ነው መቼስ ያው ለአንተ ነው። ሙሉ ላቀው የፓትራው እቃ ነው ያልተላቀቀ ማስቀመጫው ነው። እና እንግዲህ ወደ ቁርስ ሰላም ሁኖ በላቸው ሰላም ሁኖ አሉ እንዴ ብላ ቁርስ ኤን የመሰለ ቁርስ ተዘጋጅቶልኛል። እንደኔ እንግዲህ ጠዋት ጠዋት እየተነሳችሁ ሰንበት ሚስት ተስታችሁ እንግዲህ ማ መብራን ተስታችሁ ሚስት የመብራን ስጦታ ነው። ባል በልብላውን ቻው፣ ደህና ሁኑ። እኛም ወደ ምግብ እንሂድ። እንዴ አጣፍጠን በልታናታል። እንግዲህ እስኪ በሉካ ምን ይላል እንግዲህ ሻይ እየጠጣን ኬካችንን እየበላን የኬኩን አሰራር ያው ካሁን ፊት ቪዲዮን ቀድሜ ይለቅላቸዋለሁ። ይህን ከመልቀቄ በፊት እንግዲህ እያንዳንዱን ቪዲዮ የምንቀዳበት ምክንያት እግዚአብሔር አምላክ ቢፈቅድ ያላገባችሁ እንዲህ አይነት ሕይወት እንዲህ አይነት ትዳር እንድትመኙና ፍቃድ አምላክ እግዚአብሔርን እንድጠይቁ አምላክ ወይ ፍቃድ ነው ወይ ምን ጸጋ ምንድነው የሚለውን ለጌታችሁ እንድትገቡ በሚለው ነው። ምንም በመቀጠል ደግሞ ከኛ ህይወት ትንሽ ከተባሮ ብለን እንጂ ፈተና ፈተና ነው አደለ። ብዙ ሰው አሁን ለታይታ ለመታየት ምናምን ይመስለዋል። እንደዚህ የምናደርገው ግን ለዚህ አይደለም። እኔ በስደት እያሉ ይህንን ህይወት የሚኖሩ ወይም ከዚህ በጥቂቷ የሚያሳዩ ሲኖሩ ምንኛ ደስ እንደሚለኝ እኔ ነበርኩ የማውቀው። በጣም በቀለምን፣ አንደኛ ምኞት የሚባል ነገር አለ መልካም ምኞት። እግዚአብሔር ለምን ይሰጣቸዋል? ፈልጉ ታገኛላችሁ ብሎ የለን እኛ ደግሞ እንመኛለን፣ እንዲህ አይነት ህይወት ቢሰጠን፣ እንዲህ አይነት ነገር ቢሰጠን ብለን እንመኛለን። ያን ነገር ስናይና ምናልባት ከኛ የጠቀማችሁ ወይም ከኛ የምትወዱን ነገር ካለ እንድትመኙ ብለን እንጂ ለከንቱ ዳሴና ለወሬ አይደለም ማለት ስለዚህ ውድ ተመልካቾቻችን እግዚአብሔር አምላክ ከስደት አምቶ እንደዚህ እንደሚባርክም እንደምታውቁ፣ ሰው ያሰበውን ሳይሆን እግዚአብሔር ያዘጋጀውን፣ እግዚአብሔር የፈቀደውን እግዚአብሔር ለእኛ ከኛ በላይ ያስባልና ለእኛ የሚጠቅመንን ነገር እንደዚህ ይሰጣል ብለን እንዲሁም ደግሞ እናንተ ያላገባችሁ መልካም ነገር እንድትመኙ ወይም ይህ አይነት ህይወት እንድትመኙ ያገባችሁ ደግሞ በዚህ መስመር ላይ የሌላችሁ እኔም ባሌ እንዲህ ባደርግ ብላችሁ መንፈሳዊ ቅናት ቀንታችሁ ከቅናትም አልፎ ደግሞ እናንተም ወደ ቤቱ መታችሁ ስጋው ደግሞ እየተቀበላችሁ እግዚአብሔርን እያመሰግናችሁ እንደዚህ ደስተኛ ሆኖ መኖር እንደሚቻል እንድታስቡም እንድታረጉትም ነው። ሸጠጣ ቁርስ እንዴት ነበር? ቁርስ አልፍ። ምስጋና ለእግዚአብሔር፣ አሜን። እስኪ በቆረፋፎት ይመርቁኝ። እግዚአብሔር ይባርክሽ፣ እንግዲህ አሜን። በእድሜ በጤና ይጠብቅሽ፣ አሜን። ከዚህ በላይ ምን አለ እንግዲህ? ምንም፣ ዋናው እሱ ነው እና ትልቁ ጤና ነው። አሪፍ ቁርስ ነው፣ ደስ የሚል ነው ነገሩ። እንኳን ዛሬ ሌላም ቀንም ቆንጆ ምግብ ነው የምበላው፣ የታወቀ ነው እና ስለ ቁርባን እያወራች ነበረ። እንደውም ሰባት አይነት ጥቅሞች አሉ ብለው አባ ግርማ ሲያስተምረው ነበር ቁርባን ከዚ ውስጥ አንዱ ሁለቱ ልንገራችሁ አንደኛው ጥቅም ለሞገስ እኔ ሻ ልጠጣ እሱ ያውራ ይፈስብሻ አይፈስብኝም ቀረጻም ጠጠታም አይሆንም እሺ ምን ላድርግ ሂድ እስኪ አንዴ ካሜራ ማን እስኪ ኖረኝ ሀብታም እስከመሆን ሂድሽ ለሞገስ ሞገሱ ነኝ ተብሎ የሚቆረባል ለበረከት አሁን ሰላቢ ካለ ገንዘብ አልበረከት ካለ ለእንደሱም ተብሎ ይቆረባል። ሀገራችንንም ቤተሰባችንንም ትዳራችንንም እንዲባርክ ይቆረባል። የተባረኩ ልጆችም እንዲኖሩን ይቆረባል። ምቀኛም ተንኮለኛም ካለ በእነሱ ፊት ሞገስ ይሆናል ቁርባኑና ብዙ ጥቅሞች አሉት። ያው እንግዲህ ከሰማሁት ትንሹን ያልኳቸው ያን ያን ፍለጋም ጭምር ነው የምንቆርበው እኛ ቶሎቶሎ እንጂ ዝም ብሎ በልማድ ብቻ አይደለም። ለምን አሁን ልክ ተቀብዬ ያለውን ሳምንት ስራም ሁሉ ነገሬም አሪፍ እንደሚሆን ስለማቅ ትንሽ አሁን ስራ ሲበዛብኝ ድካም ምናምን ስሜት ከተሰማኝ አይ መቀበል አለብኝ ብዬ አስባለሁ። ከዛ ኃይለኛ ሆኜ ነው የምገባው ስራ በቃ በአዲስ ብዙ ጥቅሞች አሉት። እንግዲህ በርቱ። እግዚአብሔር እንግዲህ በዚህ ሕይወት ላላችሁ እስከ መጨረሻ ያጽናችሁ። አሜን። ገና ላልመጣችሁ ላልደረሳችሁበት ደግሞ እግዚአብሔር ለዚህ ክብር ያብቃችሁ። አሜን። ቆንጆ ሚስት ደግሞ ሰጥቷችሁ እንደዚህ ቆንጆ ቁርስ የምታቀርበው ማ አንድ ላይ ይስጣችሁ። አሜን። ለወንዶች ነው ለወንዶቹ። ለሴቶቹም ያው እንግዲህ በተቃራኒው ጥሩ የሚረዳ እንዲረዳ ባል ይስጣችሁ እግዚአብሔር ነገሩ ይዋርካል። አስቀድማችሁ መንግስቱንና ጽድቁን ከዛ ሁሉ ይጨመርላችኋል አላረል የሚለው መጀመሪያ በራሳችሁ አንድ ሰው ከማግባቱ በፊት ጓደኛ ከመያዙ በፊት ራሱ መቀደስ አለበት ይላል እኮ እግዚአብሔር። ነገ በመካከላችሁ ድንቅ ነገር ያደርጋልና ዛሬን ተቀደሱ ነው የሚለው መጀመሪያ ራሳችሁን ቅድሱ ባላችሁበት። ማስቀደስ ብቻ ሳይሆን መቀደስ ያስፈልጋል። የዕለት ዕለት ወይ ደግሞ በየጊዜው መቁረብ ያስፈልጋል። ግታ ነው በዚያ ህይወት ላይ ስትኖሩ እግዚአብሔር ደግሞ እንዳለው ነገ በመካከላችሁ ድንቅ ነገርን እናደርግ ያሉ ስላለ ዛሬን ተቀድሱ ስላለ ዛሬን ከተቀደሳችሁ ነገ ትልቅ ነገር ይሰጣል፣ የተባረከ ይሰጣል። ያው እንግዲህ ለእኔ በደንብ እንደሰጠኝ ማለት ነው ው ከመልኳ ከፀባያ ጭምር ው እንግዲህ ቁርሷም የሚያምር ነው። ሰብሰብ አርጎ ይሰጣችኋል። ሲሰጥ ስራም ገንዘብም ሁሉንም አሪፍ አርጎ ይሰጣቸዋል። ሞገስ ይሰጣል። ይሄ ሁሉ ምንድነው? መጀመሪያ ራሳችሁን መቀደስ አለባችሁ። እንደዛ ካረጋችሁ ሚስቱም ይመጣል፣ ሴቶቹም ደግሞ ባሉ ይመጣል፣ ገንዘቡም ይመጣል፣ አብረው ሁሉም ይመጣል። መጀመሪያ ግን ራስን ማስተካከል ያስፈልጋል። ምክንያቱም እንዳለው ነው አስቀድማችሁ የእግዚአብሔርን መንግስት፣ ጽድቁን ፈልጉ፣ ከዛ ሁሉም ይጨምርላችኋል ስላለ ማለት ነው። እግዚአብሔርን ካስቀደማችሁ ከዛ በኋላ ያው ለእኛ እንደሰጠው ለእናንተም አብዝቶ ከእኛ በበለጠ የሰጣችኋል ማለት ነው። እውነት ነው እና ለቁርሱ አመሰግናለሁ። ምስጋና ለእግዚአብሔር። እንግዲህ ያው እንደ ንጉስ ቁጭ ብያለሁ ዛሬ፣ በእርግጥም ሁሌም ነው ግን ያው ዛሬ ደግሞ መሸራው ስላለ አመሰግናለሁ። ምንም መደብ፣ ሰላም ነው። እግዚአብሔር አምላክ ከሁላችሁ ይሁን። እኛ ራሳችንን በሚዲያ ወጣነው ለእናንተ ትምህርት ለመሆን፣ እናንተ ከኛ ተምራችሁ ምን ነገር ይህን አስተካክሉ፣ በዚህ ቀጥሉ እንደምትሉን ስለምናምን በመቀጠል ደግሞ እና ትልቁ ነገር እግዚአብሔር አምላክ መድኃኔ ዓለም ከእናንተ ጋር እንዳለምና እናንተንም እንደዚህ እንደሚባርክ ለምኑ፣ ይሰጣችኋል። ያለውን እኔ ለምኜ የለመንኩት ህይወት ሳይሆን ከለመንኩት በላይ ነው የተሰጠኝ። ይህ ነው ተብዬ ማለት ነው እና እናንተ ሚስጣችሁ ሰላም ሆኖ እንግዲህ ዛሬ ዘና ብለን ገጠመኝን በዚህ መልኩ እናደምጣለን። መምህርን ትምህርት ቻው አሳድጋ ሁሉ ነገር አባወራነትም ወራነትም ትልቁም ክብር በአባት ቢመስልም ግን በብልሃትና በብልጠት ክብሯን የምታፍሰው ሚስት እንደሆነች ታውቃላችሁ። እጅግ በጣም እድለኛ ናቸው ሴቶች። እድለኛነታችሁ ካወቃችሁበትና መንፈሳዊ ከሆናችሁ ነው ዛሬ ስልሳ ስምንት ተመሳሳይ የሆነ በሴቶች ላይ ያለውን ክብር ደግሞ አሳያቸዋለሁ። እጅግ በጣም የተወደዱ ጎበዝ የሆኑ ወንዶች አሉ፣ ግን ለክብር ደግሞ የሚያበቁት ራሳቸው ክብርን በማወቃቸው ነው። ክብርን ያወቁት ደግሞ ክብርን በመናቃቸው ነው። ክብርን ሲንቁ ራሱ ክብር እነሱ ጋር መጥቶ ልኩን አሳይቷቸዋል እና መከበርም ሆነ ማክበር ልኩን የምናውቀው ቅዳሴ ነሽ ሰላም እግዚአብሔር ካላችሁ ይሁን ውዳይ ያሉ የልብለ እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ ዛሬ እለት ሰንበት እንኳን አደረሳችሁ የዛሬ ሳምንት ዕለት እኔ ወር ግዴታ ላይ ስለነበርኩ ባልየው ብቻውን ነበርና ዛሬ አብረነን እስኪ ያለውን ነገር እናሳያችኋለን ከሳምንቱ ቪዲዮ ጋር ከኋላም ቢሆን ኤዲት እናደረግና እንለቅላችኋለን። የሰንበት ብሏችን ምን ይመስላል የሚለውን አብራችሁን ታያላችሁ። እግዚአብሔር ከእናንተ ጋ ይሁን። መቤቴ ጭንቃ አማላጇ መብዙዋን እናቴ የጻድቃኔዋ ንግስት ትጠብቃችሁ። መልካም እለተ ሰንበት። እንልበስና እናያለን? ይህ ያኛው ልብሴ ኮ እንትን ብሏል እንትሊል ስለሄደ ነው። እጅ ላይ ያለችውን እችን እጅት ላስቀይራት ፈልጌ ስፌት ቤት ስለሄድ ነው። ወደዚ ጨመና ልቅ ነው እንግዲህ ውድ ተመልካቾቻችን፣ ሳምንት ዕለት ብቻን ነበር የቆረብክ ቅናት ነው። ቅናትማ ነው። ቅናትማ ነው። ሳምንት ዕለት እንቁልልጫስ ብሎኝ ዛሬ ደግሞ አንድ ዛሬ ስቀንተማ

እንደ ራስ ነው እንዲያለብስኝ፣ ከላይ ምን እንደ ወንዶችን ያለበሰኝ። እንግዲህ ዝም ትላላችሁ። ለማንኛውም በቃ እግዚአብሔር አምላካ ሁላችሁ ይሁን። ዛሬ ለተሰንበትን በእንዲ ሁኔታ አብረን እንግዲህ እናከብራለን። የሴሌ ታጣው ግን እንዴት ነው እናንተ፣ እንዴት ነው የምታከብሩት? ለምሳሌ አሁን ወንዶች ያው ተቀብላችሁ መምጣት እንጂ ቤት ውስጥ ለውሎ የሚዘጋጀው ምናምን ምንም አጠቁም።

ወደተ መልካቻችን ያው አስር ሳይሆን ብሏል እኔን ነው። ሰላም እግዚአብሔር ከሁላችሁ ይሁን። እግዚአብሔር አምላክ እናንተንም በሰላም በጤና ለዚህ ያደርሳችሁ። እንግዲህ ያው የሳምንቱን ቅናቴ በዛ አስተካክያለው። እንወዳችኋለን፣ እናከብራችኋለን። ጠርቀባሽቃልበለሽረስተሾነውነውይለያል ባለፈው የተ ስጥ ስጦታ ነው ከስልኩ ጋሽ በዚህ አጋጣሚ እግዚአብሔር ያክብርልን። ደህና አሁኑ ስንመጣ እምንትን ባንለም ባለፈው ከስልኩ ጋር የተሰጠ ስትበታ በጣም የሚገርምሽ እታ ነው። እግዚአብሔር ያክብርልን መድኃኔዓለም ካንቺ ጋር ይሁን። ይኸው ዝግጅቱን አዘጋጀን እንወዳችኋለን በቃ ለባብሰን

አይታወቅም አሁን ለምን ይሆን። ማን ነው ይሄንን ያለው? ግን እኔም ሲል በዓል ሰምቼ ብቻነው በተለኛ ጋር አሁን ወደ ገጠራማ እንደዛ ነው። ካልሲያ ተደርጎ ስጋው ደግሞ ቅበል የለም። ውስጡ ብታደርግ ትችላለህ፣ ግን እሱማ አይቻልም። ቆመሽ ቆመሽማ እንደውም አላለሁኝ። ያው በፊት ምን አደረግ ነበር ካልሲው ነበር የሚሄደው፣ ግን ክልክል ነው። ሲ አውልቂ ሄድ ጀመር አውልቆ አውልቆ ይቀበላል። ከእዛ ሲመጣ ካልሲ፣ ይህን ደግሞ በኖርማል ቀንም መቅደሱ ውስጥ ካልሲ አታረጉ ምናምን ሲሉ አባቶች፣ ልክ እንደገባው መቅደስ ካልሲ ሲወጣ ነው ማድረገው። ለምን ስቴጅ ምናምን እንዳይቆሸሽ ነው። እንግዲህ አሁ ስትቆሚ ራሱ አውልቆ እንግዲህ በሉ። እንግዲህ ጊዜ ስንት ነው? ሰዎች እንደምን አደራችሁ? የወደ እግዚአብሔር ዛሬም ዘወትርም በዘላለም ለዘላለም ስሙ የተመሰገነ ይሁን። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዳከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ አምስት ቁጥር አስራ ስድስት ላይ ያበቃልማ መልካም ስራችሁን አይተው። ክርስቲያኖች መጀመሪያ የሚያዩት ነገር ሲኖር ጌታቸውን ያያሉ። ከዛ የሚያሳዩት ነገር ሲኖር ደግሞ ከዛ ከተማሪ ከነበረው ይነሳሉ። መልካም ስራችሁን አይተው ለሌላው መልካም ነገር ማሳየት ቅድሚያ የሚሰጠው የክርስቲያኖች ልዩ ሀብት ነው። ይህንን መገንዘብ ክርስቲያኖች ሲያቅታቸው የተለያየ ፈተና ውስጥ ይወድቃሉ። ታሪካቸውም መጎልበት ያቅተዋል። መንፈሳዊ ጉዟቸውም ይደክማል። በአዛብም ዘንድ